ዮዲት ጉዲት ትውልዷ ከቤተ አይሁድ እስራኤላውያን ወገን ነች። አባቷ ጌዲዮን። ዮዲት በቤተ ክርስቲያን ላይ ካደረሰችው ጉዳት የተነሳ ጉዲት፣ እሳቶ፣ ጋእዋ አውሬዋ የሚል ቅጽል ስሞች ተሰጥተዋታል። ሰላም ውድ የቻናላችን ቤተሰቦች እንደምንቆያችሁ ዛሬ ደግሞ ወደ ስምንተኛው ክፍለ ዘመን ተጉዘን ብዙ የተነገረላትን የዮዲት ጉዲትን ከመነሿ እስከ ልፈቷ ድረስ እናያለን። ከተለያዩ መጽሀፍት የተሰነዱትን እንደ ቅደም ተከተል እናቀርባለን። እንዲሁም በኢትዮጵያ ታሪክ ለስድስት ሰዓት ብቻ ነግሶ የነበረውን ንጉስ አብረን እናያለን። በባለፈው ቪዲዮ ስለ ኢትዮጵያ ነገስታት ቅድመለት ክርስቶስ የነበሩትን ተጀምሮ ነበር። የቀሩት ነገስታትን በቴሌግራም ቻናል ላይ ተለቋል። እዛ ላይ መመልከት ትችላላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ግለጹ። ወደ ታሪኩ ህፃኑን ለማየት ግርግር ስለነበር በዛ ውስጥ ታፍኖ ሞቷል። ይህም በኢትዮጵያ ታሪክ ለስድስት ሰዓት የነገሰ ንጉስ ነው። ስለዚህ በዚህ ምክንያት ይህ ሀሳብ ውድቅ ሆኗል። ሌሎቹ ደግሞ ስለ ዩዲት ጉዲት ታሪክ ሲናገሩ የኦድማ ስፍሬ የነገስታት ወገን ነች ይላሉ። የነገስታት ወገን እንጂ የነገስት ልጅ አልነበረችም። ይቺም ዮዲት የተባለች መልኳ ያማረ መልከ መልካም የነበረች ሴት ናት። እናትና አባቷ ሞተውባት ስለነበር በዚህ በብቸኝነት ኑሮ ሳለች ወደ አክሱም ተጉዛ አሽከር ሆና እንድታገለግል ብትጠይቅም ሁሉም በመልኳ ውበት የተነሳ የነገስታት ወገን ስለምትመስል እምቢ አይሆንም አሏት። ወደ አክሱም ጽዮንም ቤተ ክርስቲያን ሄዳ ትለምን ነበር። በዚያ ስትለምን አንድ ዲያቆን ይመለከታታል። አንድ ቀን ያ ዲያቆን የፍቅር ጥያቄ ያቀረበላት፣ እሷም እንዲያገባት ከፈለገ እንደ ባህላችን ጥሎሽ አምጣ አለችው። እርሱም የሚሰጣት አንዳች ነገር አልነበረውም። ዲያቆኑም የግድ ጥሎሽ መስጠት ስለነበረበት የቤተ መቅደስ መጋረጃ ቀዶ ጫማ ሰርቶ ሰጣት። አንድ ካህን ወደ ቤተ መቅደስ ሲገባ መጋረጃው እንደተቀደደ ባየ ጊዜ በቤተ ክርስቲያኑ ደውላስ ደውሎ ሁሉንም ሰበሰባቸው። ማነው እንዲህ ያደረገው በሚል ጥያቄ በአውጫጭኝ ዮዲት መሆኗ ታወቀ። ማን ነው ተናገሪ ቢሏት ያቆኑ እንደሆነ ነገረቻቸው። እነርሱም እርሱ አይደለም መልኳ ነው ያሳሳተው ብለው ቅጣት ቀጧት። ቅጣቱ ደግሞ ወደ አደባባይ ወጥታ ቷ እንዲቆረጥና ከከተማው እንድትሰደድ ነበር። በሸሸሽ ጊዜ ዘኖባስ የተባለ የሻር ንጉስ አግኝቷት የደረሰባትን ጠየቃት። እርሷም ሁሉን ነገረችው። እርሱ የአይሁድ እምነት ተከታይ ነበር። የነገረችው ታሪክም እጅግ አዝኖላት ወደ ቤቱ አስገብቶ መድኃኒት አድርጎ አዳናት። እንድታገባውም ጠይቋት፣ እርሷም ፈቃደኛ እንድትሆን የአክሱም ነገስታት እንዲበቀልላት ነገረችው። እርሱም ይህ አስቸጋሪ እንደሆነ ነገራት። ከጊዜያት በኋላ በአንበሳው ድም ጊዜ አጋጣሚውን ተጠቅማ ዘምታባቸዋለች። ከ23 ዓመት በኋላ ብዙ ሰራዊት ይዛ ወደ ሸዋ ወደ ንጉሷ አንበሳው ድም ዘምታለች። በየጊዜውም ውጊያ ነበር። ህዝቡም ደፈጣ ይዘው ሰራዊቶቿን ይገድሉባት ነበር። በሌላ ጊዜም ሁሉም ወታደር አንዳንድ ድንጋይ በእንቅብ ይዘው እዚያ ቦታ ላይ አስቀምጠው ወደ ውጊያው እንዲሄዱ አደረገች። በውጊያውም ፊት ለፊት ከሚዋጋው ይልቅ በደፈጣ የሚዋጋው ይበልጥ ነበር። ይህም ውጊያ እንደማያዋጣ ስታውቅ ሸሸች። ከዚያም የተቀመጠውን ድንጋይ እንዲያነሱ ወታደሮቿን አደረገች። ካነሱት ይልቅ የተረፈው ተራራ ያክል ነበር። ይህም ስፍራ ክምር ድንጋይ ይባላል። ብዙ ወታደሮቿም ሲያልቁ መሸሽ ስትጀምር ወደ ገደል ወድቃ ትሞታለች። ውጊያውም በዚህ አብቅቷል። ህዝቡም እስከ ተወሰነ ጊዜ በዚህ ሲሄድ እርሷ በሞተችበት ገደል ድንጋይ ይጥልባት ነበር። የመሞቷ ዜና ሲሰማ ከአርባ ዓመታት በፊት ነክሶ የነበረው ጻን አንበሳ ውድም ዳግም ወደ አክሱም ሄዶ ከ882 እስከ 902 ዓ ም አስተዳድሯል። ዮዲት 40 ዓመት ታሳድደው ቆይታለች። በሄደችበት ሁሉ ቤተ ክርስቲያን አቃጥላለች። ከሞተች በኋላም ዳግም የነገሰው አንበሳ ውድምም የመጀመሪያ ስራ የነበረው የተቃጠሉትን አብያተ ክርስቲያናት ማሳደስ እና ጳጳስ ከእስከንድሪያ ማስመጣት ነበር። ሊቃውንቶች ይቺ ዮዲት ንግስት ተብላ ልትጠራ አይገባም ይላሉ። ምክንያታቸውም ከአርባ አመታት በኋላ ስትሞት የተተካው አንበሳ ውድም በመሆኑ ነው። ሌላው አብዛኛው ህዝብ ስላልተቀበላት ነበር። እናም ቋሚ መቀመጫ ስላልነበራት፣ በዚህ ምክንያት ንግስት ልትባል አይገባም ይላሉ። ይህም ዘመን ጨለማው ዘመን ይባላል። ከአጼ ገብረ መስቀል እስከዛ ዛግዌ ዳይነስቲ ድረስ ምክንያቱም ስለዛ ዘመን የተጠቀሰ አንዳች ነገር ስለሌለ፣ ምክንያቱ ደግሞ የዮዲት ጉዲት ጥፋት ነው። የዮዲት ጉዲት ታሪክ ከብዙ በጥቂቱ ከሙሉ በከፊሉ ይህን ይመስላል። እውነትስ የዮዲት ጉዲት ንግስት መባል አለባት? ሀሳብ አሴታችሁን ኮሜንት ላይ ያስቀምጡልን። እንዲሁም እናንተ በትውፊትም ሆነ በማንበብ የሰማችሁትን ኮሜንት አድርጉልን። ዮዲት ጉዲት፣ እሳቶ፣ ጋእዋ እናመሰግናለን።